ከምባክን ኋላ ስራዬን ስጨራ ድረስ በኋላ ላይ ሂጅ። ማንቆርቆሪያንም ወንፊቴንም ይዤ እመጣለሁ እንጂ አሁን ይቅር፣ ተው ይቅር። የእንዲያው ተሀድህ ብር ብዬሽ ሂጅ ልምጣ ብዬሽ ነበር። የማተድ ነገር ነህ፣ ታለድህ ነው ማ የኔ ነገር ተጠብቀሽ ታድን አንተ ተዳምጠው እንጂ ደምጡ። እንደው ምን ነው ዛሬ እቤት ነው የምትውል? ምን ነው የምትሄድበት የለህም? አዎ ማድበት የለም፣ እቤት ነው የምውል፣ የት እሄዳለሁ? ኧረ እንደው የምትሄድበት ታለህ፣ እንደው ድንበር መደምበር፣ እንደው ከብት ማብላት፣ እንደው ምናምን ነገር ታለህ። እጅ የለም ዛሬ እርፍ አርፍ፣ በየቤት ነው የምውል፣ የት እሄዳለሁ? ቁጭ ማለት እዚያች በላይ ነሽ ዘንድ ማንቆርቆሪያ ላመጣ አልሄድ ነበር። አየህ እንደው ግራ ገባኝ። ምን ግራ ይገባሻል? አልደሽ ሩጠሽ ይዘሽው ነው ምን ግራ ይገባሻል? ለህድ ብለህ ነው እጅና ታልሆነ ይዘሽ አ እንደውም ተወው ነበር እ ተወው እንደውም ምን ምን አሁን ምን አደረገዋለሁ ሥራዬን ስጨራርስ ወደ በኋላ ላይ ሂጅ ዕቃ ተወሰዱ አይመልሱ ያች ትበይንም

በእንግዲያስ ልሽ ከከተማ አንድ ሰው እንዲያው እንዲያው ቤት ማትኖሩ ተሆነ ተሸክም የባል መጣ ብሎኝ የሆነ ዕቃ ይዞ እየመጣ ነበረ። ተጎረቤት አልተወውም እና በቤት በደጅ ሰው ተለላ አላምጣው ብሎኝ አለች። በላይነሽ ነሽ አለች ብዬዋለሁ። ምን ሰው ነው? ምን ምን እቃ እዚህ ሊያስቀምጥ የሚመጣ ሰው አለ ነው? ምን ፍተኛ ቤት እና ንሽ በደጅ ዘግተሽ እንዳትሄጂ ብዬ ነው።

ነገ ተነገ በስቲያ ገበያ ስተርጅ ሳንቲ ሰጥሻለሁ። እጥጥ ካለሽ እንትን አለሽ ገዝተሽ እና ወይ አንድ አፍታ ደርሰሽ ነያ። ተው አንተ ህድና። ስትመጣ ምናልባት ማልዶ ተመጣ ብዬሽ ነው እኮ አሁን ልበለው። በል በል ህድና አንተ ቁጭ ያለች እኮ ዝም ብላ በጣም አይለች። አች ብርቄ፣ ከብቶችን ለጊቼ ላብላ ልሄድ ነው። ል ሁ ልሄድ ነው። ንገርሽ ብዬሽ ነው። መሀዱ ላይ ቀርስታሁን ቁጭ ብሎ እዚህ አይን ይኔን የሚያየኝ እንዳዲስ ሙሽራ ቅድም የማይሄድ ኑሮ እንኳ ሀድደን አሁን እንኳ ሀድህልኝ እንጂ ማረጋትን ነገር እኔ ያውቃለሁ። ደህና ነህ። ደህና ነህ? እንደምን ነህ? ደህና ነህ? እንደምን ነህ? እግዚአብሔር ይመስገን። እንደምን ነህ? ደህና ነኝ። እናቴ አንቺ ተመኑ ሀገር ሄደሽ ነው እንዲህ የጠፋሽ? ተመኑ ሀገር ሄደሽ ነው እየጓ

ያደርሰን ሰሞኑን እየተሰበሰብን እንዴት ነው ነገሩ? እኔው እኮ ዘርግፈን አንተ እንት ነው ይውልህ ይውልህ ትበጅን እዛ ተንባ ተመታብስባችሁ ሰዎች እንዲያ ጥፈሽ ሁኔታውን እያመጣሽ ንገሪን ብለዋት ነበር እና ይውልህ እናቴን ያግዥኝ ብለኝ እኔ እኔ ነኝ እኔ ሄድኩኝ።

ያለኝ ያለሽ ደግሞ አዲስ ነገር አመጣልሽ። አዎን ትጠርጋለች እንባ እዛ ተዟኑም እንትን ተንባ የሚያብሱት ዋናዎች አሉ አይደል? እዛ ተቢሮ እዛ አምጪ ወረቀት ምንም የና ብለዋት ያን ማሰላሰል ቤት ነው። በየመንደሩ ስንት ሚያሽገደ ግድ አለ አይደል? አዎን፣ አዎን። እናት እኔ ደግሞ ታኛ አይደል? ዞር ዞር እያልኩኝ የታመመውንም ሆዲባ ሰውንም ጠያቂ ነኝ ታውቀኛለ። ነው ያን ያንን እየነገርኳት ተኔ ጋር ነው። ምን ተሰበሰብ ነው ሬድ ፎ ተሰብስበን ነው ነገር አረ አፈር ልብላላት። ወይ ወይ ወይ ወይ ምን

የቤት የቤት ስራ ነው እንጂ ዳሪው ፍከራቸው እን የዚህ መንደር ሰው እዚህ መጣ። ምን ብትጣፍ ስማን ብታስጠፋም ምን ችግር አለው? ስማን አለ ነው እ እ እ እንዴት ሌላ ስም ማንተ ሲጠራ እ ስለ እናት አያሌው አያሌው የለም፣ አንተን አንጆታ ምን ሁነህ ነው ረስተውን

ምን ሙያ ይዘሽ ነው ትበይ? ምን ችግር አለ ብለህ ነው? እዚህ ዝርዝር ሁኔታ ላይ ሁኜ እ ስም የረሳሁትን የረሳሁት እንጃ እያስታወስኩ እየጣፍኩ ምንድን ነው ተዛሬ ዘመን አዋቂ እንደ እጀባ ብሎ ነው።

ስራ ነው ይህም ብላ እኮ ነው አንድ ፊደል እንኳ አትጥፍም እኮ

እንደው ስችሳቸ እንደምናችሁ እንደምናችሁ። በቃ እንዲህ ስትሆኑ እንዴት እንደሚያምርባችሁ አፈልግባናል። እንዲህ ፈጥኖ ደራሽ ስትሆኑ ሸጋ ነው ልሞታል። እንዴት ያለ ነገር መሰላችሁ። በቃ ትናንትና እንዲህ መበርገጋ አያስፈልግም ነበረ። መርግጋችሁ ትናንትም ቃልዬ የሚገፋችሁ አባትሽ እንዴት መበርገጋ አያስፈልግም።

ይኸውላችሁ እንግዲህ የናንተ ነው እኮ መቆም ዘባደር እንደ ማለት ነኝ እኮ። ተዚህ በኋላ ዋ ምሰሶና ማገር እኔ ነኝ እኮ እያልኩ ነበር ነበር እንዴው ሰው አብዛኛው እየተሰበሰበ አይደለም። በዚያ ላይም ደግሞ እንዲሁ ስብሰባ ብቻ መፍትሄ የሚያመጣ አይደለም። አየሽ ሁልዜ ስብሰባ ስብሰባ፣ ግን መፍትሄ የለውም። መፍትሄ የተለለው ደግሞ ተተን ብንበተን መሄድ ሰልፍ እንውጣ። ደሞ እንደ ጉብላ ምናምን ጡፍ ነገር እንትን ብኬ ላስብበትና ላዘጋጅና፣ እውላት በየመንደሩ እየዞር ነው አብረን ማለት ነው። ምን ሴት ልጅ አገር ናት እያል ነው ያ ሴት ልጅ ይብቃ፣ መንደር ለመንደር

በስ ጥያቄ ታለህ እንደ አልገባንም፣ ገብቶን ምንድነ እን እንትን እምትሉ በሁለት ቃል አይደል፣ እንደ ጠልቄ የቀረሁት በሁለት ሰው ቃል ነው። እ ጠልቄ የቀረሁት አጨጨው አጠደቁኝ እኮ ሁለት ናቸው። ምን ሌላ እንትን በላይ። ስለዚህ እኛ ታታሪውን ታጥቀን እንደ የሚሉንን ተተገበርነ፣ እናንተም ተታዘዛችሁ። ታዛዥ መሆን ነው መጀመሪያ፣ ታዛዥ መሆን

እንዲው አሁን አንቺ ቆይ ለጉብል እንዲው ዳቦ አደርግልሻለሁ ዳቦ ታደርጊያለሽ ማለት ነው ሰው። ሰው ሽኳር